ከዚህ ይሁን ነገር ሲሆን፣ አይዞሽ ያልፋል፣ በቃ በጣም ደስ የሆነ ወደፊት ተስፋ እንዲኖረኝ ብዙም ምክሮች ትሰኛለች። ሁን ያላቅበት አላመሰገንኩሽም ረዋል። ለማንም ማብራራት አይጠበቅብንም። እኔ አንድ እህቴን ካዳንኩኝ ለእኔ በቂ ነው። ለማንም ማብራራት፣ ለማንም ማስረዳት አይጠበቅብንም። አንቺ ብቻ ምን ሆንሽ? አንቺ ብቻ ደናውኝ እኔ የውልሽ ምንም አይነት ነገር መልካም ነገር ካረኩኝ፣ ከማንም ምስጋና ፈልጌ አይደለም። ማድረገው ለማን ነው ማድረገው ለራሴ ስል ለምን፣ ፈጣሪ ጋር ተመዝግቦ ነገ ስወድቅ ፈጣሪ እንዲያነሳኝ። ነገ ስወድቅ እኔ ነገ ሰው ነኝ፣ እታመማለሁ፣ መታከሚያ ላጣ ችላለሁ፣ ልቸገር እችላለሁ። ያኔ ለአንቺ ያደረግኩት መልካም ነገር ካለ ካደረግኩ መልካም ከሆንኩኝ ፈጣሪ ጋር ተመዝግቧል። ሰው ቢረሳ ፈጣሪ ስለማይረሳ እኔ ስወድቅ ፈጣሪ እጆች ይልቅብኛል ዘርግተው ከወደኩበት የሚያነሳኝ እጆችን ይልክልኛል። አንቺ ራስሽ መተሻ አይደለም የምታነሽኝ ሌላ ሰው፣ ፈጣሪ መዝግቡ አስቀምጦ በሌላ ሰው፣ እኔ በዚህም አምን ሰው ነኝ። ገባሽ? ስለዚህ ለእኔ አትጨነቂ። ምንም ቢወረድብኝ፣ ብሰደብ፣ ብዘቀዘቅ፣ ምንም እንዳይመስልሽ፣ እኔ ጠንካራ ሰው ነኝ። እኔ ይሄ የባለጌ አፉን የሚከፍት ሁላ እኔን ሊጥል አይችልም። አፋቸው በተከፈተ ቁጥር የእነሱ ጭንቅላት ነው እየታየ ያለው። የሚሳደቡ ሰዎች ስድባቸው እነሱን ነው የሚገልጻቸው ገባሽ እኔ ክብር ይዝጣለም ስለተሰደቡ ስለ እኔ ምንም አትጨነቂ እኔን ለማመስገንም እንዳትሞክሪ እረዋንዬ እኔ ያደረግኩትን ያደረኩትን ለፈጣሉ ስለዚህ አሁን ወደ አንቺ ችግር እንሂድ አንቺ ምንድነው አዲስ የደረሰብሽ ያስለቀሰሽ ነገር ባይበዛብሽ አታለቅሽ ተረድተንሻል ስለዚህ ምንድን ሆንሽው ለብቻሽ የከበደሽ ነገር ከእኛ ጋር ከህዝቡ ጋር ሲሆን ሊቀልሽ ይችላል ስለዚህ ንገሪን ምንድን የሆንሽው በጣም ብዙ ነው የሆንኩት። አንደኛ ያ የምናውቀው ጉዳይ እስካሁን ምንም አይነት ልባት ላይ አልደረሰ። እሱ ያው አላህ፣ የህግ ጉዳይ ጊዜ ውስጥ ያለ ያው የተመላለስኩኝ ነው። ገና አላለቀም። ግን በዛ መሀል ደግሞ እንደዚህ ስራ በመገባ ሰዓት ብዙ ወቶች አሉ። የሆነ የሚፈልጉትን ነገር ካላገኙ ከኔ ዘር ማንዘሬን ሳይቀር ነው የሚሳደቡት። የዛኔ ስትነፋረቅ የዛኔ እንደዛ ሆነሽ ደካማ ጎኔን ያነሱብኛል። እንደዛ ስትሆኝ እኛንን እኮ የደረስንልሽ በቃ የሆነ ወይ ቁጥርሽን ስጪም ብለው ካልሰጥም ካልጓቸው ካልኳቸው በቃ የት ነው የምትገዥ ይሉኛል። ዕቃሽን የት ነው የምትገዥው? እዚ እዚህ ቦታ ስላቸው ውሰጅን። እኔ እንዴት ነው ስልኬን ዘግቼ እናንተንም ወስደው በኔ ስም እኔ ወስድ አስተዋውቂሽ በኔ ስም ብትበደሪስ በቃ ብትወስጂስ ማን ነው ተጠያቂ? አላቃቸውም እነዛን ሰዎች ማን እንደሚልካቸው አላቅም ብየስላቸው የዛኔ ስትነፋርቂኝ በዛ ደርሰንልሽ የኢትዮጵያ ሕዝብ ያንን እኮ ይረዳንሽ ብለው በደካ ባጎኔ ይገባል። ምን እንትን ያስታውሱኛል የድሮውን ማለት ነው የድሮውን እንትን ኦርደር ደግሞ ያደርጉና በጣም ብዙ ናቸው ማለት በሳምንት ቢያንስ እኔ እንጃ ቆጥሬ የማልጨርሰው ማለትም፣ ተቆጥሮ ማልቃ ወላይ አያልቅም። በቃ ያዛሉ ዲሊቨሪው በርጋ ሲደርስ ብሎክ ያደርጉኛል። እኔ ከነ ጭራሹን ይቦልኩኛል። አላቅም ለምን እንደሚያደርጉ እንደዛ፣ አላቅም። በጣም ብዙ ናቸው፣ ብዙ። ከዛ ምንም አልላቸውም ማለት፣ ምን ብዬ እላቸዋለሁ? ለምን በዚህ በኩል ይሄኛው ቁስል ያለ ይሄኛውን ነገር ከዛሬ ነገ ተሳካ አልተሳካ እንትን ላይ ነኝ። በጎን ደግሞ መስራት አለብኝ። ብዙ ወጪ አለ፣ እዚህ የቤት ኪራዩ የወረቀቱ የላይሰንሱ በጣም ብዙ ነው ወጪ ያለው። እሱን እሱን ለማሟላት ደፋ ቀና ስል ደግሞ እንደገና ደግሞ በጎን ሌላ ኪሳራ፣ በቃ ከአቅሜ በላይ ሆነ፣ ከአቅሜ በላይ። ዛሬ አሁን አንድ ልጅ በጣም ያስለቀሰችኝ አንድ ልጅ አራት መቶ ድራም አዛ እንጀራውን ላዛኛለች፣ እንጀራ አዛ እኔ እንጀራ ልኬ አላቅም ላኩላት ብሎ ብሎ ካረገችሽ፣ በጣም ብዙ ናቸው። በጣም ብዙ ማለት ነው እንደዚህ የሚያደርጉት። እኔ ደግሞ ውስጤ ያ ነገር አለ። ያኛው በቃ አሉጣ አለ ይሻለኛ። እስካሁን ምን ልረሳ እፈልጋለሁ ግን መርሳት አንችልም። ለሁለት ቀን ከሳኩኝ አፈላሽኩ ድሩ እንደዚህ አልነበር። ሁለት ቀን ከሳኩኝ ላይ ላይ ካዩኝ ደቃ ሽምቅቅ ያደርጉኛል። በቃ ይመጡና ለምን ሳቅሽ ነው መስልኝ፣ አላቅም። እንደዚህ ከሰው ጋር ስጫወት ካዩኝ ይመጣሉ። አንቺ እንደዚህ አይነት ሰውነች፣ እንዲ አንቺ አይና ወጣ። በቃ የለም። ከዛ ላይ ቤን ዘግቼ በቃ። አይወዱም በቃ ስስቅ። ሁለት ቀን ከሳኩኝ አንድ ሳምንት ግዴታ ለቅሱናል። ወይ ኦርደር አድርገው ከንስለው፣ ወይ በቃ የሆነ ወይ የሆነ ስድብ ሰድበውኝ፣ እናቴን አባቴን ነው የሚሳደቡት። ደግሞ ሪከርዳችሁና አለ ይሰድቡኛል። ለምን እንደሚሰድቡኝ ምንም ምክንያት ሪከርድ አሰሚኝ፣ ለጉዳይ እውነተኝነት ማረጋገጫ። ወይ ጉዴ ፈላ ማለት ቺ ልጅ አሁን ምን ይባላል? እሺ ማለት ምን ምን አድርጋ ይሄናል? ለምን ምን ስለሆነች ምን ስላረገች ሰርታ ለመብላት ነው ቲክቶክ ላይ የመጣችው። እቃ ነው የምትሸጠው። እንደ ማንኛውም ቲክቶክ ላይ እንዳለ አበሻ እቃ ትሸጣለች። ሌላ ምን አርጋ ነው ይህን ያህል ሰው ላይ ለምንድን ነው? ወይስ ያቻም አምሳ አምስት ሺ ድራም ተሰበሰበችላት ተብሎ ነው ያ ብር ተሰበሰበላት ተብሎ ቅናት ነው ወይስ ምንድን ነው? ብሩ ለምን ተተካላት ነው? ለምን ህዝብ ካሳት ነው? ሁለት አመት እኳ አልቅሳለች ይች ልጅ? በጣም ግራ ገባኝ በእውነት ለምን ይህን ያህል ምቀኝነት ሰው ስታበበ እንድትበላ ነው ቁጭ ያለችው እዚህ ጋር እቃ ነው የምትሸጠው ኦርደር እያደረጉ ይህን ከዚህ በፊት ምዛመቻለሁ ኦርደር እያደረጉ መከንሰል ሊትሶኪ ያልኳት ታያቸው የድሪቨሪ ቁ ትከስራለች በእያንዳንዱ ሰዎች ልጅ እንደዚህ የሚያደርጉ ሰዎችን እያወጣን ቁጥራቸውን ፎቶቸውን መፖሰትና ማጋለጥ አለብን ከለምለዛ አያቆሙም መጋለጥ አለባቸው። እንደዚህ አይነት ክፉ ሰዎች ለምን ምን ስለሆነች የሁሉ ነገር የሚደርስባት ሌቦቹ እየላኳቸው ነው። ሌቦቹ ስለተከሰሱ፣ ፎቷቸውን አውጥቼ ስላሰጠው፣ ስለተዋረዱ፣ ስለተጋለጡ ሌቦቹ እየላኳቸው ነው። ሀንድረድ ፐርሰንት እነሱ እየላኳቸው ነው እንደዚህ እንዲያደርጉ፣ ፌክ አካውንት እየላኩ ራሳቸውም ይሆናሉ። በፌክ አካውንት እንደዚህ የሚያደርጉት ሰው ሰርቶ አይበላበትም እንዴ? ነው እነሱ እየላቋቸው ነው እንጂ፣ ያለ ምክንያት ሰው እንደዚህ እንዴት ይችን አንድ ምስኪን ዝም ብሎ ያጠቃል እንዴ? ምን ባረገች? ምን ባረገችሽ ማሬ ሁ ሽማሬ ስለሰድረ እንዴ? ሀገር ጥላ እንድጠፋ ነው? ቲክቶኩን ጥላ እንድጠፋ ነው? ምን እንድትሆን ነው? በሕግ ይጠያቁ። ጉዳዩን ማ ህግ ይዞታል እኮ። ግን አሁን በፌክ አካውንት ስለሆነ ይህን የሚያደርጉት ማረጋገጫ የለም። ገባችሁም። ግን እኛ እናውቃለን። ሁላችሁም እናንተም ይገባችኋል። ታውቃላችሁ? እነሱ ናቸው ፎቷቸውን ለጥፌ ስላጋለጥኳቸው ሌቦቹ ናቸው። ለምን አጋለጠችን ነው። ረዋን ለምን አሳልፋ አላቢባ ሰጠችን። ለምን ህዝብ አወቀብን ሌብነታችንን ነው ያ ነው በፊክ አካውንት ነው እንደዚህ የሚያደርጉት አንድ በጣም ይሮጣል አንድ ላይ ማለት ሀይር የሚሰራ ሰው ሀይርን ነገር ሲያቅ ነው አንቺ አታየውም ስጀመር ስለ ሀይር አታውሪ በቃ ብዙ አታናግሪኝ ተኝ ዝም ብለሽ አራት ሶስት እንትን ነው ድሬት አድርጊዋለች አይ እንደ ታሳይ ዋትሳፕ ይዘጋል ይዘጋል ድረዋል ስክሪን ሪካርድ አድርጌ ልላክልሽ ወይ? ችግር የለም በቃ የለም። አሁን የሰደቡሽ የሰደቡሽ ቮይሶቹን ብታሰሚን፣ አንድ ሁለት እንኳን አገኘኋት ግን ሶስቱንም ቮይስ ቦርድ እንትን ብሏለች። እኔ ጋ እንዲጠፋ አድርገዋለች፣ ሪካርገዋለች